ዛሬ በምስራቅ ሐረርጌ ገጠራማው አካባቢ ለረዥም ጊዜ በሴፍቲኔት የቆዩ አርሶ አደሮች ከእርዳታ ለመላቀቅ የሚያደርጉትን ትግል አይተናል። መለስተኛ ግድቦች ተገድቦላቸው፣ ሰፋፊ ካናሎች የተሰሩላቸው በሚሊዮን የሚቆጠር ተረጅ የነበረበት ቦታ ብዙ ቀንሶ በጣም ጥቂት ሰው የቀረውና ተስፋ ይሰጣል። ከዚያ በላይ ደግሞ ያየናቸው የተራራ ልማት በሰው ልጅ በህብረት እንደዛ አይነት አስደማሚ ስራ መስራት መቼም አስደናቂ ነገር ነው። ሰው ካላየው አይገባውም። ያን የሚያክል ተራራ እንደዚሁ ለማየት የሚከብድ ለመውጣት የሚከብድ ነገር ግን ሶስት ሜትር ሁለት ሜትር የሚያክል እርከን ሰርተው አካባቢያቸውን ሲጠብቁ ያየሁበት መንገድ በጣም በጣም የሚያረካ ነው። ይሄ ቦታ ግን ልዩ ቦታ ነው። ይሄ ቦታ ለኔ የሚሰማኝ አንድ አባት ልጅ ወልዶ አሳድጎ አስተምሮ ሲመረቅ ወይም ሲያገባ ሲያዩ ያለው ስሜት ነው። የዛሬ ሰባት አመት ገደማ በወንድም የሶማሌና እና የኦሮሞ ህዝቦች መካከል አርተፍሻል ሰው ሰራሽ ግጭቶች ነበሩ። እነዛ ፖለቲካ የነዳቸው አርተፍሻል ግጭቶች ጊዜያዊ ቢሆኑ። ብዙ ሰው ጎርተዋል እና ይገርማል። እዚህ ቦታ መጥቼ ነበር እኔ ከሪፎርም በፊት። በሺ የሚቆጠሩ ሴቶች እዚህ ውስጥ ነበሩ። እዚህ ቦታ አጋጣሚ እኔ እዚህ ዝኛው ቤት ስገባ አንድ ሴት ትወልድ ነበር እና ማየት አልቻልኩም። በጣም አዝኜ የነበረ የወጣሁት የነበሩ ያቁታ የነበረውን ስሜት ያ ሁሉ ጫጫታ ያ ሁሉ ለቅሶ ያ ሁሉ መተረማመስ አብዛኛው ሰው ከተለያየ ቦታ በእግሩ ቀንከሌት ሲጓዝ የመጣ ነው። በዚያ ጊዜ የነበሩ ኃይሎችም እዚያ አካባቢ ይበልጥ ሽብር ይነዙ ነበር እና ማህበረሰቡ የነበረበት የምግብ የመጠጥ ብቻ ሳይሆን ሳይኮሎጂካል ጭንቀት በጣም አሳሳቢ ነበር እና በጣም ከፍቶኝ፣ ልቤ የተሰብሮ አዝኜ የወጣሁበት ቦታ ላይ ዛሬ ወጣቶች እንደዚህ አይነት አስደማሚ ስራ ሲሰሩ ማየት የሚሰጠውን ስሜት እንግዲህ የሚያቀው ብቻ ያውቀዋል። እየሰሩ ያሉት ስራም ቀላል አይደለም። የሀረር ከተማ ኮሪደር ልማት በተለይ መብራቱን ማዘመን ስራ ሙሉ በሙሉ የሚሰራው እዚህ ቦታ ነው። ዘመናዊ ማሽን አላቸው። መብራቱ ከአዲስ አበባ ወይም ከሌላ ከተማ ደግሞ የሚለየው ለጥገና አምፖል ሲቃጠል ክሬን እንዳይቸገሩ በሆነ ሲስተም ራሱ ፖሉ ዝቅ ብሎ ለመጠገን የሚያስችል አይነትም የፈጠራ ስራ አክለውበታል። ይሄ ነገር እያደገ ይሄዳል። ብዙ ከተሞች አሉ። እዚህ አለማያ አለ። አለማያ በራሱ አውዳይን ይዛል፣ ሀሮማያን ይዛል። ትልቅ ከተማ ነው። ሀረር በጣም ትልቅ ከተማ ነው። እስከ ድሬዳዋም ሊሄድ ይችላል እና ኢስት ፓርቱን ብቻ ከቨር የሚያደርግ ኢንዱስትሪ እንኳን ቢሆን በጣም ትልቅ ማርኬት ነው ያለው እና ብረት ላይ የተጀመሩ በጣም ተስፋ የሚሰጡ ስራዎች አሉ። እነሱን ስራዎች ከዚህ ኢንዱስትሪ ጋር እያገናኘን ስንሄድ ዲማንዱ ስላለ ገበያው ስላለ ኦልሬዲ ሙያው ደግሞ የተፈጠረ ስለሆነ የህዝቡን ፍላጎት ለመመለስ ያግዛል። ለኔ ከኢንዱስትሪው በላይ ቅድም እንዳልኩት ሰዎች ተፈናቅለው ከሚያለቅሱበት አሁን ብረቶች የሚቆረጡበትና ፈጠራ የሚካሄድበት ቦታ ሆኖ ማየቴ ማየቴ በጣም ከፍተኛ ተስፋ ሰጥቶኛል። እንግዲህ በድፍን ኢትዮጵያ ሳይዙ መጠኑ ቢለያይም በገጠርም በከተማም እንቅስቃሴዎች አሉ። የእድገት እንቅስቃሴ ሂደት ነው በአንድ ጀንበር የተሟላ ነገር ማየት አይቻልም። ሀረርጌ ዛሬ ሁለት ዓመት አንድ ዓመት ተኩል ሁለት ዓመት ገደማ መጥቼ ነበረ። ሀረር ያኔና ሀረር ዛሬ ሁለት የተለያየ ሀገር ማለት ነው። በጣም ጸድታለች፣ ግሪነሪው ይታያል፣ ቤቶች ትንሽ ሊፍታፕ አድርገዋል እና የከተማ ቫይብ ይታይበታል። ድሮ ስለ ሀረር ሰምተን ሀረር ስንመጣ የምናየውና አሁን ደግሞ ሀረር ውስጥ ያለው መነቃቃት ለየቅል ነው። ድሮ ሀረር ስሟ ነበር ገናና እንጂ ከተማዋ አልነበረችም። አሁን ግን ለዚያ ለገነነ ስም የምትመጥን ከተማ ለመሆን እየታተረች ነው፣ ለማደግ እየተነሳች ነው። ገና ነው፣ ብዙ ስራ ይቀራል። ነገር ግን ጅማሮ እና ሂደቱ ደግሞ ተስፋ የሚጣልበት ነው እና በየቦታው የተጀመሩ ስራዎች ለረዥም ጊዜ ተኝተን ስለከረምን፣ ለረዥም ጊዜ የእኛ ትኩረት ሌላ ጉዳይ ስለነበረ፣ አሁን በየቦታው ወጣቶች ተደራጅተው ኢንዱስትሪው ላይ ቅድም እንዳያችሁት በሌማት 13 ልጆች ገደማ ናቸው። ኦልሞስት ለሀረር በቀን እስከ 2005 እንቁላል ያቀርባሉ። ግራጁዌት ያደረጉ ልጆች ናቸው። ስራ አልነበራቸውም። አሁን ከተደራጁ አመት ተኩል፣ ሁለት አመት ገደማ ቢሆናቸው ነው። በዚህ ጊዜ ውስጥ ተነቃቅተው ለማስፋት ተጨማሪ ጥያቄ እየጠየቁ ነው ያሉት እና ወጣቶች ተደራጅተው በሌማ ሲሳተፉ፣ በግሪን ሌጋሲ ሲሳተፉ፣ በኢንዱስትሪ ሲሳተፉ፣ በእርሻ ስራዎች ሲሳተፉ ቀላል ግምት የሚሰጠው አይደለም። ቅድም በዞርንባቸው ቦታዎች በሙሉ ያየናቸውን ማሽኖች አስተውሉ። በየቦታው ይቆፈራል፣ ድንጋይ ይቆረቆራል፣ ብረት ይቆረጣል። ይሄ ሁሉ ማሽን ኢነርጂ ይፈልጋል፣ ነዳጅ ይፈልጋል። እንቅስቃሴ አለ ማለት ነው። ይህንን ማስቀጠል ከቻል ብር፣ እውቀት እየተገላበጡ በርከት ያለውን ሰው ከደህነት እያወጡ መካከለኛ ገቢ ያለው ሰው ልጆቹን በወጉ የሚያስተምር ያሻውን እየበላ ያሻውን እየለበሰ የሚኖር ትውልድ እየተስፋፋ ይሄዳል። ቅድምም እንዳልኩት መልእክቴ እንስራ ነው። ከስራዎች ሌላ መንገድ የለም። ሰው ዝም ብሎ በሚፈጠር የፖለቲካል ሁከት፣ በጭቅጭቅ በንዝንዝ ሀገር መለወጥ አይቻልም። ሀገር የሚለወጠው በስራ ነው። ለስራ የምንሰጠው ድርሻና ለጭቅጭቅ የምንሰጠው ድርሻ ለየቀል መሆን አለበት። አሁን በጀመርነው መንገድ በሁሉም ጫፍ ያሉ እንቅስቃሴዎች ተጠናክሮ የሚቀጥሉ ከሆነ ኢትዮጵያ ምንም ጥርጥር የለውም ብልጽግናን ትጨብጣለች። ልጆቿ ከችግር ከመከራ የተላቀቁ ይሆናሉ። ከተሞቿ የተነቃቁ ይሆናሉ። ገጠሮቿ አምራች ሻጭ ይሆናሉ። በዚያው ልክ መሰረተ ልማት ይስፋፋል፣ ትምህርት ቤት ይስፋፋል እና ለኢትዮጵያ በጣም ትልቅ ተስፋ የሚሰጥበት የሚጣልበት ተግባር ነው። በጣም ደስ ብሎኛል። በምስራቁ የኢትዮጵያ ክፍል በጅጅጋ የነበረውን ከዚህ ቀደም ያየነውን ነገር አሁን በሐረር በድሬዳዋ፣ በገጠሩ የሐረርጌ አካባቢ ስናይ ዘሆል ምስራቅ እየተነሳ ነው። ዘሆል ደቡብ እየተነሳ ሲሄድ ዘሆል ሰሜን የተነሳ ሲሄድ፣ ምዕራብ እየተነሳ ሲሄድ፣ መካከለኛ ኢትዮጵያ የተነሳ ሲሄድ፣ ስንደመር እና ስንቀያየር በጋራ ትልቅ ሀገር፣ ሀብታም ሀገር እንፈጥራለን እና ጅማሮው እጅግ እጅግ በጣም ደስ የሚል ነው። እንበርታ፣ ንስራ፣ ንፍጠን፣ ንፍጠር፣ ለመለወጥ ለመቀየር እንዘርጋ ብቻ ነው መልእክቴ። በጣም ደስ ብሎኛል። እንኳን ደስ ያላችሁ።